አሁን ወልቃይት ወደ ትግራይ መመለስ አለበት ያልክበት ምክንያት ምንድን ነው? እሱን ነው በደንብ ማወቅ የፈለጉት። አንድ የብልጽግና ብርጌድ ወልቃይት ገብቶ ተደግሶለት በልቶ ተዘፍኖለት ጨፍሮ ነው ሄዶ ጎንደርን ወጣት የጨፈጨፈው። ከዛ ሄዶ ነው የባህር ዳርን ወጣት የጨፈጨፈው። ዛሬ የወልቃይት አስመላሽ ኮሚቴ የምትላቸው ግፍ ደርሶባቸዋል የምትላቸው ሕዝቡ ላይ ግፍ የለም ብዬ አይደለም። እነዚህ እነዚህ የሰሊጥ መሬት ተቃራማቾች ኦርኬስትሬት የሚያደርጉትን የቀይ ካርድ የወልቃይት ቀይ ካርድ የአማራ ሕዝብ ጠላቶች ናቸው። ይሄ ፕራክቲካል የሆነ በተጨባጭ የሆነ ማስረጃ እንሰጥ። ሆ ከሸራሮ ተነስቶ በወልቃይት አድርጎ ጎንደርና ጎጃም ህዝብን ሲጨፈጨፍ አብልተው አጠጥተው ጨፍረው ዘፍነው የላኩት ወታደር ነው። እነዚህን አማሮች ናቸው፣ ወይም የአማራ ህዝብ ህልውና ጉዳያቸው ነው ብዬ እንዳስብ ኤክስፔክት አታረግ። እነሱ ጠላቶች ናቸው። እነሱ መወገድ ያለባቸው ናቸው። የአማራ ህዝብ ህልውና ጠላቶች ናቸው። ወልቃይት ፀለምት እነዚህ እነዚህ የምትላቸው ቦታ ውስጥ ፋኖ እንኳ እንዲኖር አልተፈቀደልን ታውቃለህ የአማራን ህዝብ ህልውና ለማስጠበቅ ትጥቅ አንስቶ የሚንቀሳቀስ የአማራ ኃይል በሙሉ በመላው አማራ ክልል ውስጥ አለ። ወልቃይት ግን ውስጥ መኖር አልቻለም። ለምን? ብልጽግና ያደራጀው ከዚህ ብልጌል እና የወልቃይት አስተዳደር ፋኖን ለመዋጋት ምንም እንደማያመነቱ ደጋግመው የተናገሩበት ነው። ከዛም በላይ ቀደም ብዬ እንዳልኩ አሁንም የወልቃይትን ጉዳይ ካርድ አድርጎ የአማራና የትግራይ ህዝብ ህብረት አጋርነት ሊፈጠር በማይችልበት ሁኔታ እየተጫወተበት ያለው ያው የብልጽግናው አካል ነው። ኦልሞስት ከ ዘጠኝ መቶ ሺህ ስደተኞች በመጠለያ ውስጥ ተቀምጠው የትግራይን ኃይሎች ከአማራ ኃይሎች ጋር ተባበሩ ብሎ መጠየቅ ከባድ ፖለቲካ ጥያቄ ነው በፍሬምወርክ ደረጃ በማወቅ ወይንም ሪኮግናይዝ በማድረግ እነዚህ ተሰደው ያሉ ከትግራይ ተሰደው ያሉ የህብረተሰብ አካሎች ወደ ቀያቸው መመለስ አለባቸው የሚለውን